ለዛሬ ቀዳሚ ያደረግነው መረጃ የኢትዮጵያ የባህር በር ጉዳይ ነው። የባህር በር እንግዲህ የተለያዩ ማህበራዊ አንቂዎች እና እንዲሁም የፖለቲካ ተንታኞች በቅርቡ ኢትዮጵያ እንግዲህ የባህር በሯን እንደምታሳካ እየተናገሩ ይገኛሉ። የባህር በርን ሁላችንም በአንድነት ልንቆም ይገባል፣ ደጀ ልንሆን ይገባል ለማሳካት ይላሉ። በተለይ ደግሞ ኢትዮጵያ ከተለያዩ የዓለም አቀፉ ማህበረሰብና ሀገራት ጋር እንዲሁ ትስስሮች አሏት በኢኮኖሚም፣ በእድገት፣ በልማት በተለያዩ ጉዳዮች ትስስሮቿን እያጠናከረች ትገኛለች። ከዚህ ጋርም ተያይዞ ነው እንግዲህ ኢትዮጵያ የባህር በርዋንም ጥያቄ እንዲሁ ተጠቃሚነቷን ለማሳካት እየተቃረበች የምትገኘው። ይህንን እንግዲህ አንስተው የተለያዩ የማህበረሰብ አንቂዎች እየተናገሩ ይገኛል። በዚህም ማህበረሰቡ የኢትዮጵያ ሕዝብ እንዳለ ልክ ከዚህ ቀደም የተፈጸሙ ፕሮጀክቶች አሉ። እንዲሁም ደግሞ ዳግማዊ አድዋ የህዳሴ ግድብም አለ። እሱን እንዳሳካ ነው ሁሉ የባህር በር ተጠቃሚነታችንም እንዲሁ ማሳካት አለብን። በዚህም ሁሉም በአንድነት ሊቆም ይገባል። ልክ የአድዋ ድልን እንዳሸነፍን እንዲሁም ደግሞ የኢትዮጵያ ህዳሴ ግድብ አሁንም ደግሞ የተለያዩ ፕሮጀክቶች እየተሰሩ ፍጻሜያቸውን እያገኘ ይገኛል። በዚህም ደግሞ ጀምሮ የመፈጸም ትግበራ ላይ የኢትዮጵያ የባህር በር ጉዳይም ፍጻሜውን እንዲያገኝ ሁሉም በአንድነት መቆም ይገባል ሲሉ የማህበረሰብ አንቂዎችና የፖለቲካ ተንታኞች እየተናገሩ ይገኛል። ይህም እንግዲህ አንዱ በትናንትናው ዕለት እንዲሁም በማህበራዊ ትስስር ገጽ ሲዘዋወር የነበረ ጉዳይ ነው ማለት ነው። የባህር በር የኢትዮጵያውያን አጀንዳ ከመሆን አሁን አልፎ አለ እኮ፣ አሁን በዓለም አቀፍ ደረጃ አጀንዳ ሆኗል የኢትዮጵያ ይሄ ጉዳይ ሁሉም መንግስታት እንዲነጋገሩበት እያደረገች ነው ከመነጋገርም በላይ ኢትዮጵያ ለምንድን ነው የባህር በር ጥያቄ ያነሳችው የሚለውን ማየት ይጠይቃል በተለይ ሌሎችን በመጉዳት ላይ የተንተራሰ አይደለም ብሔራዊ ተጠቃሚነትን ባረጋገጠ መልኩ ወይም ብሔራዊ ተጠቃሚነት ይረጋገጥ ከዛዎቹ ተፈጥሯዊና ታሪካዊ መብት የሚጠበቅልኝ ነው በታሪክ ስናየው ኢትዮጵያ የባህር በር ባለቤት ነበረች አይደል ስለዚህ ያ ነገር ደግሞ መልሶ ሊገኝ ይገባል ተፈጥሯዊ የሚሆነውን ደግሞ አቀማመጧን ካየን ጂኦፖለቲካ አቀማመጧን ኢትዮጵያ ለባህር እኮ በጣም ቅርብ ሆነች የሆነች ሀገር ኢትዮጵያ የሌላት ሆና ግን ቅርብ የሆነች እንደ ኢትዮጵያ። ስለዚህ ምን ያክል አስፈላጊ እንደሆነና ትክክለኛ ጥያቄ እንደሆነ ሁሉ ይመስለኛል። በተለይ የዓለም አጀንዳ ከመሆን ባለፈ የመጀመሪያ ምዕራፍን ሁሉ ተሸጋግራለች። ይገባታል ወደሚለው ሀሳብ መታለች። ይገባታል የሚለው ደግሞ ዓለም አቀፍ ሕግን ተከትሎ በዓለም አቀፍ ሕግ አሰራር ልታገኝ ይገባል። ጥያቄዋ አግባብ ነው የሚለውንም አስተሳሰብና ቅርጽ ያዘ፣ ይመስለኛል ና ይሄ ደግሞ ኢትዮጵያ የምትሄድበት መንገድ ይታወቃል። በመሰረቱ ኢትዮጵያ ኮ ቅርብ ነች አ በተለይ ለቀይ ባህር ቅርብ ነች። ነገር ግን ሌሎች ደግሞ አስራ አንድ የሚጠጉ ያለም ሀገራት እኮ በጣም ሩቅ ላይ ያሉ የስንት መንደሮችን ገንብተዋል። አዎ ያው ይሄንን ተከትሎ ነው እንግዲህ እነሱም ጥያቄዋን ምርጫም አቅርባለች። አግባብነት ባለው በዲፕሎማሲያዊ መንገድ ነው እያቀረበች ያለችው። ስለዚህ ህዝብ ደግሞ ደጀን ያልሆነለት መንግስት፣ ይህንን ሊያሳካ አይችልም ብቻውን፣ በተለይ እንደዚህ ወሳኝ የሆኑ የሀገር ጉዳዮችን በሚል ነው የማህበረሰብ አንቂዎች እየተናገሩ ያሉት። ለዓለም አቀፉ ማህበረሰብ ሁሉም እውነታውን ማስረዳት አለበት፣ ተጨባጭ መረጃውን ማሳየት አለበት ይላሉ። ሌላው እንግዲህ ትናንትና ውለት የአረንጓዴ አሻራ ዓለም አቀፍ እውቅናን አግኝቷል። የአረንጓዴ አሻራ እንግዲህ ትናንት በጣሊያን ሮም በተካሄደ የዓለም አቀፍ የምግብ ጉባኤ ላይ ነው እንግዲህ ይህንን የዓለም አቀፍ እውቅናን ያገኘው ኢትዮጵያ የአረንጓዴ አሻራ ይህም እንግዲህ ድርጅቱ እንግዲህ ለኢትዮጵያ ለዘላቂ የአረንጓዴ አሻራን አያያዝ ልማትን አያያዝና አጠቃቀም በሚል ነው ይህንን እውቅና ያገኘው። በዚህም እንግዲህ የቱሪዝም ሚኒስትር ሰላማዊት ካሳ አሁ ተገኝታ ነበረ። እሷ ናት ይህንን ሽልማት የተቀበለችው። በዚህም እንግዲህ የአረንጓዴ አሻራ ለስኬት እንዲበቃ ጠቅላይ ሚኒስትር ዶክተር አብይ ህበይ አህመድንም አመስግናለች ማለት ነው። ወደ ቀጣዩ መረጃችን ደግሞ ስናልፍ ዓለም አቀፍ የእጅ መታጠብ ቀን በትናንትናው እለት ተከብሮ ውሏል። እጃችንን እንግዲህ እጅን መታጠብ ለጤና ለተለያዩ ጉዳዮች እንግዲህ እንዲ ይሄ ዘመቻ የተጀመረው በተለይ ጤናን ከመጠበቅ ረገድ ነው። እኛ በተለምዶ እጃችንን ምግብ ስንበላ ብቻ ወይ ሊሆን ይችላል የምንታጠበው። ነገር ግን እጃችንን በቀን ስንቴ እንታጠባለን የሚለውን የሚያነሳ ነው። ምናልባት በቀን ስንቴ ትታጠብ ያለች ነጽ እና በቃ እኛ አሁን የምንታጠበው እንዳልኩሽ ምግብ ስንበላ ነው። ነገር ግን እጃችንን በቀን ዕለት ተዕለት እንቅስቃሴያችን መታጠብ እንዳለብን የተለያዩ አካላታችንን በምንነካበት በተለይ ደግሞ ጤናን ከመጠበቅ አኳያ ጉልህ ሚና አለው። በዚህም እንግዲህ የትናንትናው የእጅ መታጠብ ቀን መጻኢ ጊዜያችን እጃችን ላይ ነው በሚል መሪ ቃል ነው የተከበረው ማለት ነው። ወደቀጣይ አዎ ከጤና ጋር ቅድም እንግዲህ እንዳልኳችሁ ራይላ ኦዲንጋ እንግዲህ ሕይወታቸውን በልብ ሕመም ምክንያት በሕክምና ሲረዱ ቆይተው አጥተዋል። ከዛ ጋር ተያይዞ ግን እንዲሁ ጠቅላይ ሚኒስትር ዶክተር አብይ አህመድም የያዘን መግለጫን አውጥተዋል። ነገር ግን እኚህ የዘመናቸው የኬንያ የዘመናዊቷ ኬንያ አርክቴክት የሚል ስያሜን ያገኙት የቀድሞ ጠቅላይ ሚኒስትር ናቸው። እኚህ ጠቅላይ ሚኒስትር በተለይ ብዙ ጊዜ በተደጋጋሚ ምርጫን ቢወዳደሩም ግን ሊያሸንፉ አልቻሉም። ነገር ግን ያንን ባያሸንፉም ለሀገራቸው ቀናኢ በመሆናቸው የተለያዩ ከሚመጡት መንግስታቶች ጋር ጥሩ ግንኙነትን በመፍጠር እንዲሁም የተለያዩ ስራዎችን ሰርተዋል። ሀገሪቷን የላቀ ደረጃ ላይ ለማድረስ በተለይ ደግሞ ተስፋ ሳይቆርጡ ከህዝቡ ጋር በመተባበር አንድነት አንድነትን በማስረጽ ሰርተዋል። በዚህ ነው እንግዲህ አንድም ይህ ስም ሊሰጣቸው የቻለው ማለት ነው። ራይላ ኦዲንጋ በተለይ አሁን ላይ በጣም ጎልቶ የተነሳው ስራቸው ብዙ ጊዜ ይወዳደራሉ። ቀደም ሲል እንዳነሳ እና ምርጫ ደግሞ ለውድድር ነው። ይሄ ዲሞክራሲያዊ መሆኑን በደንብ ያሳዩና ያረጋገጡ አፍሪካዊ ናቸው። ከውድድሩ ከተሸነፉ በኋላ ከመንግስት እኩል የሚሰሩ ናቸው። ከመንግስት የስራ ኃላፊዎች እኩል ለሀገራቸው አበርክቶ ያላቸው ቢያሸንፉም ስልጣን ላይ ቢወጡም ይህንን ነው የሚሰሩ ስልጣን ላይ ባይወጡም ይህንን ነው የሚያከናውኑ። ጥሩ ጥሩ ግንኙነት ነበራቸው። የጽናት ምሳሌም የሚል ስያሜን አግኝተው ነበረ ማለት ነው። ለዛሬ የዶትስትሪም መረጃዎቼ እነዚህም ይመስሉ ነበረ። አመሰግናለሁ።